ክብሮ ታይ ሰላምታችን በያላችሁበት ይድረስ፣ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነ ወየ ዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ ለዶናልድ ትራምፕ አስተዳደር ምላሽ ሰጥተዋል። በሕዳሴው ግድብ ላይ ሲሰነዘሩ የነበሩ ግልጽ ወንጀላዎችን አልፈው የመንገድ ዳር አምፖሎችና ዘንባባዎቻቸው ላይ ለቀረበ ትችት ምላሽ ሊሰጡም ተከስቷል። እንደሚቀናባቸው ጠቁመው ጆሮ አንሰጣችሁም ሲሉም አቅርበዋል። በዝርዝር የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ እየተባላንና እየተነታረክን ነው ሲሉ ገልጸዋል። ከአሰብ ወደብ ጋር ማጣሪያውንም ይዘውት ሄዱ ሲሉም ተሰምቷል። ዛሬም የኢትዮጵያ ሕዝብን ያልነቃ ብለውታል። ትሰሙታላችሁም። የብልጽግናው መንግስት የራሱን ምርኮኞች የድሮን ጥቃት ኢላማ አድርጓል ተባለም። ጄኔራሉ ደግሞ እየተዋጋን ያለነው ከጸረ ኢትዮጵያ ኃይሎች ጋር ነው ብሏል። በዝርዝር የምንመለከተው ጉዳይ ይሆናል ራሳቸውን የሓራ መሬት ኃይሎች ከሚሉት ከትግራይ የወጡት ታጣቂዎች አመራር ምላሽ ሰጥቷል። ምላሹ ትናንት በአፋር ክልል ከማህበረሰቡ ጋር የገቡበትን ግጭት የተመለከተ ነው። ሰሙታላችሁም ብልጽግና እጨምሯለሁ ያለውን የደሞዝ እርከን ይፋ አድርጓል። ከደሞዙ በላይ በፍጥነት እየጨመረ ያለው ግብርናም የመሠረታዊ ፍላጎቶች ዋጋም መነጋገሪያ ሆኗል። ሌላኛው መረጃችን ነው። የፕሬዝደንት ዶናልድ ትራምፕ አስተዳደር በተቃዋሚው የዲሞክራቲክ ፓርቲ ለሚመሩ ግዛቶች የፌደራል መንግስት የመደበውን 26 ቢሊዮን ዶላር አገድም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ ለዶናልድ ትረምፕ አስተዳደር ምላሽ ሰጥተዋል። በህዳሴው ግድብ ላይ ሲሰነዘሩ የነበሩ ግልጽ ውንጀላዎችን አልፈው የመንገድ ደራምፖሎችና ዘንባባዎቻቸው ላይ ለቀረበ ትችት ምላሽ ሊሰጡ ተከስተዋል። እንደሚቀናባቸው ጠቁመው ጆሮ አንሰጣችሁም ሲሉም አቅርበዋል። በሀገሪቱ የተለያዩ አካባቢዎች በዋናነት ደግሞ በአዲስ አበባ የተከናወነውን ብልጽግና የኮሪደር ልማት የሚለውን ተግባር በተመለከተም የዶናልድ ትረምፕ አስተዳደር ከሰሞኑ ያወጣው ሪፖርት ለአብይ አህመድ ፕሮጀክት ሲባል ዜጎች ከቤታቸው ከንግድ ተቋማቸው ጠመንጃ ጭምር ተደቅኖ እንዲፈናቀሉ ተደርገዋል ይላል። ከይዞታቸው ያልተነሱ የንግድ ስፍራዎች ደግሞም ፊት ለፊት ባሉ መንገዶች መፍረስ የተነሳም መስራት የማይችሉበት ደረጃ ላይ እንደደረሱናም ከስራ እንዲወጡ እንደተገደዱ ያስረዳል ሪፖርቱ ስለሙስና በሚያብራራበት ክፍሉ ላይ ደግሞ የኮሪደር የድርድር ልማት ፕሮጀክቶች ላከናወኑ ኩባንያዎች ኮንትራት የተሰጠበት መንገድ አንስቶ ከህግ በተቃረነ መልኩ የኮሪደር ልማት ፕሮጀክት የግንባታ ኮንትራቶች ለጨረታ አልቀረቡም፣ ይልቁንም ከመንግስት ባለስልጣናት ጋር ግንኙነት ላላቸው ኩባንያዎች ተሰጥተዋል ይላል። ለዚህ ምላሽ ለመስጠት ነው እንግዲህ ጠቅላይ ሚኒስትሩ የተከሰቱት የበለጸጉ ሀገራትን እሳቸው በሚሰሩት በዚህ ስራ እንደሚቀኑባቸው የገለጹ ነው የሚል ትርጓሜ በተሰጠበት ማብራሪያቸው ለማጣጣል የምትሞክሩ የእናንተን ስራ ስሩ፣ ይህን ለእኛ ተውት ለእናንተ አይገባችሁም ከሚል ሳብ የመነጨ ነው። እነሱም እየሰሩ ነው ተብለው ስለሚጠየቁ ነው ጆሮ ግን አንሰጥም በማለት ሀገራት፣ ግለሰቦች፣ ቡድኖች ብዙ ጊዜ በደስታ አያዩትም። አንደኛ እነሱም ለጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እንድ እያደረገ ነው ና ለምን አትሰሩ የሚባል ጥያቄ አለ። በሌላ መንገድ ደግሞ ለእኛ በቂ ነው ብለው የማሰብ ችግር አለ። ለእንደዚህ አይነቱ ጆሮ ውስጥ አያስፈልግም። ጠቅላይ ሚኒስትር ዐቢይ አህመድ እና መንግስታቸው የኮሪደር ልማት በሚሉት ተግባር ስላፈናቀሏቸው ቤትና ቢዝነሳቸውን ስላሳጧቸው በአንድ ጀንበር የነበራቸውን ሁሉ በማጣታቸው ራሳቸውን ስላጠፉ ሰዎች የጠየቁ አካላትን ነው ጆሮ አንሰጣቸውም ሲሉ ለንግግራቸው ጆሮ እንዲሰጣቸው የጠየቁት። አስከትለውም የምትተቹን ሀገራት እሱን ለኛ ተዉት ብለው መልሰዋል። ይህንን ስራችን አይተው ሊያጣጥሉ የሞከሩ ሀገራት እና አንዳንድ ግሩፖች ደግሞ የእናንተን ስራ ስሩ። ይሄ ለኛ የብልጽግናው ፕሬዝደንት በስንዴ መትረፍረፍ ተሸልመናል፣ ኮሪደሩም ተአምር ነው ብለው አቅርበው ከሰሞንኛው የአሜሪካ መግለጫ አስከትለው የሰጡት ምላሽ አነጋጋሪ ያደረገው ግን ነገሩ ከሕዳሴው ግድብ ጋር ጭምር ተያይዞ የሚነሳ መሆኑ ነው። ለራሳቸው ሌጋሲ ሊያደርጉት ብዙ ጥረው ሳይሳካላቸው የቀረው የሕዳሴው ግድብን በተመለከተም ዶናልድ ትራምፕ በአደባባይ አንድ ጊዜ ብቻ ሳይሆን ደጋግመው ሲናገሩ ለዛውም የተሳሳተ ውንጀላን እያቀረቡ ሲሰሙ ጠቅላይ ሚኒስትሩ ደጋግመው ዝምታ አልፈውታል። የህዳሴውን ግድብ በአሜሪካ ገንዘብ እንደተገነባም በቀጠናው ላይ ችግር እንደሚያመጣም እየተናገሩ በዓለም አቀፉ ማህበረሰብ ዘንድ የተሳሳተ ትርክት ሲሰራጭ ዐቢይ የህዳሴው ግድብ እንዳዲስ አበባ ዘንባባዎች አልሆነላቸውምና ና ምላሽ ለመስጠት አልወደዱም። ከሰሞኑ ግን የአሜሪካ መንግስት ለዛውን በትራምፕ በኩል ሳይሆን በውጭ ጉዳይ መስሪያ ቤቱ በኩል ላወጣው ሪፖርት ምላሽ ለመስጠት ስለ ኮሪደር እየተናገሩ ተከስተዋል። በእርግጥ ጠቅላይ ሚኒስትሩ የእርሳቸው ሌጋሲ በሆኑ ጉዳዮች ላይ ምላሽ ከመስጠት ተቆጥበው አያውቁም። ከታሪካቸው ጋር በጉልህ አብሮ የሚወሳላቸው የእርስ በርስ ጦርነትን በተመለከተ ዜጎቻችሁን አትግደሉ የሚል ጫና ካዓለም አቀፉ ማህበረሰብ ከአራት ዓመታት በፊት በተለይም ከወደ አሜሪካ ሲሰነዘርባቸው ኖሞር የሚል ኃይልን ከማሰማራት ባሻገር እሳቸውም ታሪክ አልባ ሀገራት ተውን እንዋጋበት ብለው እንደነበረ አይዘነጋም። ታሪክ የሌላቸው ሀገራትና በንዋይ ብዛት የሚያስቡ አንዳንድ ሀገራት ኢትዮጵያ ሀገራችን ጠዋት ቁርሷን ምን መብላት እንዳለባትና፣ ማታ ምን ለብሳ መተኛት እንዳለባት ካልነገርናት፣ ካላስተማርናት እያሉ ይገኛሉ። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ እየተባላንና እየተነታረክን ነው ሲሉ ገልጸዋል። ከአሰብ ወደብ ጋር ማጣሪያውንም ይዘውት ሄዱ ሲሉም ተደምጧል። ዛሬም የኢትዮጵያ ሕዝብን ያልነቃ ብለውታል። የጋዝን ጉዳይ ይዘው ወደ ሶማሌ ክልል የተጓዙት የብልጽግናው ፕሬዝዳንት እሳቸው መከናወን እንደሆነላቸው እያነሱ ተቾችም እንደሚያስፈልጉ እየጠቀሱ ሲናገሩ ውሏል። ተግተን ጀምረን እንድንጨርስ ግን ተክተው የሚተቹ ተክተው የሚዋሹ ደግሞ ያስፈልጋል። ጋዝ ማጣራት ለኢትዮጵያ አዲስ እንዳይደላም ነው። በ1959ም አሰብ ላይ እናጣራ ነበር፣ አሰብን ሲወስዱት ግን እዛው ቀረ የሚለውንም አንስተዋል። አሰብ ፖርት አካባቢ 500000 ሜትሪክ ቶን ማጥራት የሚችል ሪፋይነሪ ኢትዮጵያ ገንብታ ነበር ከአራት ዓመት በኋላ 1963 ዓ.ም ወደ 800 ሺህ ሜትሪክ ቶን አሳድጋ ነበር። አለመታደል ሆኖ ፖርቱን ስናጣ ሪፋይነሪው ምዛው ቀልጦ ቀርቧል። ጠቅላይ ሚኒስትሩ የውሾቹ ጩኸት አያስቆመኝም ዓለም እየተገረመብን ነው ወዘተ እያሉ ሲያስረዱ ከቆዩ በኋላም እየተባላንና እየተነታረክ ነው ሲሉ ገልጸው የኢትዮጵያ ህዝብንም ያልነቃ ብለውታል። ህዝቡ ገና መንቃት ያለበት ሀገሩንም የሚባላ እያሉ ወዘተ ሲገልጹ ግን ያሁኑ የመጀመሪያቸው አይሆንም። ካለንበት መነታረክ፣ ካለንበት መባላት ወጥተን ኢትዮጵያውያን መንቃት አለብ። በዛሬው የጠቅላይ ሚኒስትሩ የጎድ ያነቃቂ ንግግር ውስጥ ከተነሱ ጉዳዮች መካከል በምግብ ራሳችንን ገና እንችላለን ያሉበትም አንዱ ነው። ይህ ንግግራቸው ደግሞ በሰኔው 2016 ያደረጉትን በምግብ እኮ ራሳችን እንችለናል ያሉበትን ንግግር ያስታወሰም ሆኗል። ህልማችን ሩቅ ነው፣ ተስፋችን የሚጨበጥ ነው። የምግብ ሉዓላዊነት በኢትዮጵያ ውስጥ እናረጋግጣለን። በምግብ ራስን ለመቻል የምናደረገው ጥረት የተሳካ ስራ ነው። ብዙም አናስጮኸው ያን የማይፈልጉ ኃይሎች በተለያየ መንገድ እንዳይቆጥጡን ፈርተን ካሁን በቀር በምግብ ራስ መቻል ኢትዮጵያ ውስጥ አሳክተናል። የሆኖ ሆኖ ዛሬ በሶማሊያ ክልል የዩሪያ ማዳበሪያ ፋብሪካና የነዳጅ ማጣሪያ ፋብሪካ ግንባታ የመሰረት ድንጋይ እየተቀመጠ ሲሆን አሁን ወጣ የተባለው ጋዝም በዋናነት ለዚህ አገልግሎት እንደሚውል ነው የሚጠበቀው። አገዛዙ ነዳጅ ወጣ ያለው ከስድስት ዓመታት በፊት ነው። ያ ነዳጅ ግን አሁንም የውሃ ሽታ እንደሆነ ነው። ባለፈው ዓመት መጨረሻ ጠቅላይ ሚኒስትር ዐቢይ አህመድ ጋዝን ላለም አቀፍ ገበያ ጭምር እናቀርባለን ሲሉ መስከረም ላይ ጠብቁኝ በማለት ለፓርላማው ተናግረውም ነበር። የሀገሪቱ ዜጎች ከሰሞኑ የሰሙት ዜና ግን ነዳጅ ነዳጅ ላይ 30 በመቶ ተጨማሪ ሴት ታክስ ጥለናል የሚልን ነው። ለጉዳዩ ቅርበት ያላቸው አንድ የኢትዮ ፎረም ምንጭ ዛሬ ተመረቀ የተባለውንና ጠቅላይ ሚኒስትሩ የአሰብን ጋዝ የተበቀልንበት ያሉለትን ፕሮጀክት አቅም እንደተናገሩት ያለ አይደለም ይላሉ። በአሀዝ ሲያስቀምጡትም በቀን ከአራት መቶ ትራክ የማይበልጡትን የሚያስጭን በማለት ነው። በእርግጥ ጋዙ እየተጣራ ነውን የሚለው ጥያቄ እንዳለ ሆኖ የብልጽግናው መንግስት የራሱን ምርኮኞች የድሮን ጥቃት ኢላማ አድርጓል ተባለም። ጀኔራሉ እየተዋጋን ያለነው ከጸረ ኢትዮጵያ ኃይሎች ጋር ነው ሲሉ ገልጿል። በአማራ ክልል የድሃ ኢትዮጵያ ልጆችን አሰማርቶ ከወንድሞቻቸው ጋር እያዋጋ የቀጠለው የብልጽግናው መንግስት ከሰሞኑ ያጋጠመን ወታደራዊ ኪሳራ ተከትሎ በተለይም በሰሜን ወሎ ዞን የአየር ኃይል ስምሪት መስጠቱ የሚታወቅ ነው። በዚህም በተለያዩ አካባቢዎች ላይ የድሮን ጥቃቶች ደርሷል። በቀጠናው ተማርከው የታዩ በመቶዎች የሚቆጠሩ የመንግስት ወታደሮች ጉዳይ መነጋል መነጋገሪያ ነበር። ከነዚህ አገዛዙ ደጋግሞ ከካዳቸው ምርኮኛ ወታደሮች መካከል አስተያየታቸውን የሰጡት ደግሞ ለራሳቸው ስልጣን ሲሉ በየቀበሌው እኛን መላካቸው ሳያንስ ምርኮኛን በድሮን የሚመቱ ናቸው ሲሉ ይገልጻሉ። ተማሪ ካለው ለምን አልተማረኩም የለኝም እያለ አገር ቤት እንዳይገባ በድሮን ጨፍጭፈው ምርኮኛን እዚህ ለመጨረስ ነው። ቀይ መስቀል መጥቶ እንዳይረከብ፣ አለመንግስታት እንዳያየቅ ድሮን የሰራው እኮ ህዝብ ለመጨፍጨፍ ሰራዊት ለመጨፍጨፍ አይደለም። ህዝቡ መስማት ያለበት ለኦሮሚያ ክልልም ያለ ደቡብ ክልልም ያለ አማራ ክልልም ያለ ወጣት ማወክ ካለበት እያመጣ የሚያስጨፈጭፎ ለስልጣኑ ነው እንጂ። ታዲያ ለምን አያወጣም? ወንድም ያለ ትግራይ ላይ የተገደለ ማለት ነው። ስለዚህ ድንበር ደለ ሆኖ አይደለም ድንበር ለምን ድንበር አውጥቶ አያስቀምጠኝ እህ ሰራዊት እኮ እዚህ የተቀመጠ ሰራዊት ቢወጣ ደሳው ነበረ ግን ተጨኮኖ ነው ነው የተቀመጠው ብዙ ጊዜ በቲክቶክ ከአማራ ክልል አውጣኝ ብሎ የሚሳደቡ ስንቱ ናቸው ግን ተይዞ ነው የሚገደሉት ለምን ስልጣኑ የራሱ ስለሆነ? የብልጽግና አገዛዝ ከዚህ በፊት በተለያዩ አጋጣሚዎች ምርኮኞች ላይ የድሮን ጥቃቶችን ፈጽሟል። ባለፈው ዓመት በጎጃም ቀጠና ፋጊታ ለኮማ በደርዘን የሚቆጠሩ የተማረኩ ወታደሮች በመሰል ጥቃት መገደላቸው ይታወሳል። ከትግራይ ኃይሎች ጋር ውጊያ ላይ በነበረበት ወቅትም ከሰሜን ሸዋ ወደ ደቡብ ቦሎ በማቅናት ላይ የነበረና የመከላከያ ሰራዊት አባላትን የጫነ ሲኖ ትራክ ላይ በስህተት ይሁን ታስቦበት ባይታወቅም ወታደሮችን መግደሉ አይዘነጋም። በሌላ ወቅትም ቆስለው ተይዘው ጨፋ ሮቤት ተብሎ በሚጠራ አካባቢ ቀምጠው የነበሩ ለስልጣኑ መጽናትም ሲዋደቁ የአካል ጉዳት የደረሰባቸው ወታደሮችን ገድሏል። የሆነ ሆኖ በአማራ ክልል አሁን በአንዳንድ ስፍራዎች ላይ ጥቃቶች መፈጸማቸው፣ ውጊያዎችን መደረጋቸው ቀጥሏል። በሰሜን ጎንደር ቀራቀር፣ በጎጃም ቀጠና ሰከል አቅራቢያ አሽፋ መገንጠያም፣ ፋግታለኮማ፣ አምሳልታ ተራራ ተብሎ በሚጠሩ ቦታዎች ላይ የደረሱ ሁነቶችም አብነቶች ናቸው። ሰሞነኛዎችን ውጊያዎችን በተመለከተ በተደጋጋሚ በተለይም ከወደ ብልጽግናው ካምፕ እየተገለጸ ያለው ደግሞ ታሪክ አሜሪካ ከጠላቶች ጋር ሆነው ወጉን የሚለው ነው። የምስራቅ እዝ አዛዥ ሌትናንት ጀነራል መሐመድ ተሰማ ይህንኑ ሲያረጋግጡት ሰምቷል። እየተዋጋን ያለነው ጸረ ኢትዮጵያ ከሆኑ ኃይሎችና ተቀጣሪ ባንዳዎች ጋር ነው፣ እነሱን ለማጥፋት ነው በማለት ጸረ ኢትዮጵያዊነትና ባንዳነት በብልጽግና ነው ያለፉት ሰባት ዓመታት ያለው ትርጓሜና የሚለጠፍባቸው አካላት ጉዳይ አስገራሚ ሆኖ ቀጥሏል። ብልጽግና እጨምሯለሁ ያለውን ደሞዝ ር ከኔፋ አድርጓል። ከደሞዙ በላይ በፍጥነት እየጨመረ ያለው ግብርና የመሰረታዊ ፍላጎቶች ዋጋም መነጋገሪያ ሆኗል። ባለፈው አመት እስከ 300 ፐርሰንት የደሞዝ ጭማሪ አድርጋለሁ ያለው ብልጽግና በአንድ አመት ልዩነት ሌላ ጭማሪን ከወራት በፊት ማስተዋወቁ ይታወሳል። ኢትዮጵያ ተጨማሪ የመክፈል አቅም የላትም በተባለ በሳምንታት ልዩነት የተዋወቀው ያ የደሞዝ ጭማሬ በርካታ ምክንያቶች እንዳሉት ይታመናል። እንኳን በጦርነት በምትታመሰው ኢትዮጵያ ቀርቶ በተለያዩ ሀገራት ከዋጋ ጭማሬ ከኑሮ ውድነትና ከሙስና ጋር ተያይዞ በመንግስታት ላይ እየተቀሰቀሱ ያሉ ተቃውሞዎች እንዳይመጡበት በሚል ብልጽግና ፍርሃት ውስጥ ከቶት የወሰደው እርምጃ ነው የሚለው ቀዳሚ ነው። የብርን የመግዛት አቅም የቁልቁለት ጉዞ በቀጠለበት በዚህ ወቅት በተለይም ባለፈው ዓመት የምሳ ሰዓታቸው በእምነት ተቋማት ወይንም በመንገድ ላይ የሚያሳልፉ ከሆቴል በራፍ ላይ ትርፍራፍ የሚጠብቁ ተቀጣሪዎች የኑሮ ሁኔታም አነጋጋሪ ነበር። ለነዚህ የመንግስትና የግል ሰራተኞች እስር ድብደባና መባረርን ጨምሮ በመጋፈጥ መብታቸውን በመጠየቅ የሚታወሱት ግን የሕክምና ባለሙያዎች ናቸው። ኢትዮ ፎረምን ጨምሮ የተወሰኑ የመገናኛ ብዙኃን አንዳንድ ፖለቲከኞችና የፓርላማ አባላትም የእነዚህን የህብረተሰብ ክፍሎችን ህይወትን በተመለከተ አብዝተው ድምጽ ሆኗል። ብልጽግና ያስተዋወቀው የደሞዝ ጭማሪም እነዚህን ተጽዕኖዎች ተከትሎ የመጣ እንደሆነ ተጨማሪ ግምት ማስቀመጥ ይቻላል። የሆኖ ሆኖ ዛሬ ደግሞ ተግባራዊ ይደረጋል የተባለው ደሞዝ እርከኑ በብልጽግና በኩል ይፋ ተደርጓል። በዚህም መሰረት ዝቅተኛው የመንግስት ሰራተኞች የደሞዝ እርከን መነሻ ስድስት ሺህ ብር ሲሆን ከፍተኛው ደግሞ 39 ሺህ ይሆናል ተብሏል። ከዚህ ቀደም መንግስት ለመንግስት ሰራተኛው የደሞዝ ጭማሪ ማድረጉን ባሳወቀበት ወቅት የመጀመሪያ ዲግሪ ተመራቂ መነሻ ደሞዝ ከ6940 ብር ወደ 11500 ብር እንደሚሻሻል ማሳወቁ ይታወሳል። ይህንን ጭማሪ ተከትሎ ከጤና ባለሙያዎች ቡድን በኩል የተላለፈው መልእክት ግን እንዲህ ይላል። መስከረም ደርሶም ጨመር የተባለው ደሞዝ እጃችን ጋር ሳይደርስ የቤት ኪራይ በጭማሪ ዜናው ጨመረም። የነዳጅ ዋጋ 30 በመቶ ኤክሳይስና ቫትም ጨመረም። የንግድ አገልግሎቶች ላይ 15 በመቶ ቫት ጨመረም። የስኳር ዋጋ ሁለት መቶ ብር ገባም። የውሃና የመብራት ዋጋም ጨመረም። እናስ ምናተረፍን ሲል ይጠይቃል። ይህ በየዕለቱ እያሽቆለቆለ ከሚያድረው የብር የመግዛት አቅም ውጭ ነው። እንዲህ ያለው ሁነት ፓርላማው ከመዘጋቱ በፊትም እንዲህ ባለ መንገድ ተገልጾ ነበር። ግብር ይከፍላል ከ 15 ፐርሰንት ቫት ይቀበላል። 7 7ፐርሰንት ጡረታ ይቀበላል። ቴሌ እንዳስፈልገው ይቆርጣል። መብራት ኃይል እንዳስፈልገው ይቆርጣል። ባንክ እንዳስፈልገው ይቆርጣል። በተለይ የመንግሥት ሰራተኛው ላይ ነው ጫና እየበረታ ያለ። ወደ ለማኝነት እየተቀየረ ነው። ራሳቸውን የሓራ መሬት ኃይሎች የሚሉት ከትግራይ የወጡ ታጣቂዎች አመራር ምላሽ ሰጥቷል። ምላሹ ትናንት በአፋር ክልል ከማህበረሰቡ ጋር የገቡበትን ግጭት የተመለከተ ነው። ትናንት የትግራይ ጊዜያዊ አስተዳደር የሓራ መሬት ታጣቂዎች ራሳቸውን ቲፒኤፍ እያሉ የሚጠሩ አካላት በአፋር ክልል በረሃሌ መስመር በመንቀሳቀስናም ወደ ኮነባ በማለፍም ትግራይ ውስጥ ጥቃት ለመፈጸም በሞከሩበት ወቅት በዚህ አልፋችሁ በትግራይ ወንድሞቻችን ላይ ጥቃት ልትፈጽሙ አትችሉም ካሉ የአፋር ህዝቦች ጋር ግጭት ውስጥ ገብተዋል ሲል ገልጾ ይህንን ድርጊትንም በማንም ይፈጸም በምንም ሁኔታ ተቀባይነት የለውም የትግራይ ህዝብና ጊዜያዊ አስተዳደሩን በጽኑ ይኮንኑታል በሁለት ወንድማማች ህዝቦች መካከል ጥላሸት ለመቀባት የሚደረግ ጥረት ነው ብሎ አሳውቆ ነበርም ችግሮች በፖለቲካዊና ሰላማዊ መንገድ ሊፈቱ ይገባል በማለት ሀራ መሬት የነበሩና የተመለሱ አባላትና አመራሮች አሉ ሌሎቻችሁም ኑ የሚል ጥሪም ማቅረቡ ይታወሳል የትናንቱን ክስተትና የጄኔራል ታደሰ ወረዳ አስተዳደር መግለጫን በተመለከተም ተመለከተም ከነዚህ በብልጽግና ነው መንግስት ይደገፋሉ በሚል ከሚነገሩ አካላት በኩል ምላሽ ተሰጥቷል። ከነዚህ ውስጥ ደግሞ የቀድሞ የደቡብ ምስራቅ ዞን አስተዳዳሪ አቶ ጸጋይ ተክላ ይገኙበታል። የቀድሞ አመራር ያሁኑ ታጣቂ ለሪፖርተር የችግሩን መፈጠራም ነው ግን ተጋኗል ይላሉ። ስለ ተሽከርካሪዎቻችን የአካባቢው ነዋሪዎች መረጃ አስቀድሞ ስላልነበራቸው የተፈጠረ አለመግባባት ነው። ሽማግሌዎች በመሀል ገብተው ጉዳዩ ተፈቷል ሲሉም ጠቅሰዋል። የብልጽግናው አገዛዝን ሰላም ፈላጊ ብለው የጠቀሱት እኒህ አመራር ከትግራይ ጊዜያዊ አስተዳደር በኩል የሚቀርበውን የሰላም ጥሪ በተመለከተም ተናግሯል። እኛም ዋነኛ ፍላጎታችን ሰላም ነው፣ በአንድ ቡድን የበላይነት የሚመራው አካል በጠመንጃ ቢሯችንን ስለነጠቀን እንጂ በማለት የአሜሪካ መንግስት የእለት ከዕለት ስራ ባቆመ የመጀመሪያው ዕለት ብቻ የፕሬዚደንት ዶናልድ ትራምፕ አስተዳደር በተቋሚው የዲሞክራቲክ ፓርቲ ለሚመሩ ግዛቶች ፌዴራል መንግስት የመደበውን 26 ቢሊዮን ዶላር አገድም ዋይት ሀውስ ትናንት ይፋ እንዳደረገው ከታገደው ገንዘብ ውስጥ ለኒውዮርክ የተመደበ 18 ቢሊዮን ዶላር ይገኝበታል። ኒውዮርክ የአሜሪካ ኮንግረስ አባል የሆኑ ሁለተኛው ከፍተኛ የዲሞክራት ፓርቲ አመራሮች የተመረጡባት ከተማ ናት። ካሊፎርኒያን ጨምሮ በዲሞክራቶች በሚመሩ 16 ግዛቶች የታዳሽ ኃይል ማ ማመንጫዎችን ለመገንባት የተመደበ ስምንት ቢሊዮን ዶላርን በተመሳሳይ ታግዷል። የአሜሪካ መንግስት ከጥቂት ቀናት በላይ ተዘግቶ ከቆየም አስተዳደራቸው የፌደራል መንግስት ሰራተኞችን ሊያባረር እንደሚችል ምክትል ፕሬዚዳንት ጄዲ ቫንስ አስጠንቅቋል። በዶናልድ ትራምፕ አስተዳደርና በዲሞክራቶች መካከል በተፈጠረ ልዩነት መንግስት ከትናንት ጀምሮ በመዘጋቱም ከሰባት መቶ ሃምሳ ሺህ በላይ የሚሆኑ ተቀጣሪዎች በጊዜያዊነት ከስራ ውጭ ይሆናሉ። ወታደሮችና የድንበር ተቆጣጣሪዎችን የመሳሰሉ የፌደራል መንግስት ሰራተኞች በአንጻሩ ያለ ደሞዝ ስራቸውን ለማከናወ ለመከናወን ተገደዋል። የአሜሪካ መንግስት የተዘጋው ሪፐብሊካኖችና ዲሞክራቶች ለአመቱ በተዘጋጀው በጀት በጤና መድን ና በመንግስት ወጪ ረገድ ሳይስማሙ በመቅረታቸው ነው። በአሜሪካ ህግ መወሰኛ ምክር ቤት ወይም ሴኔቱ ህግ መሰረት የፌደራል መንግስት በጀት ለመጽደቅ ቢያንስ ስልሳ ድምጽ ማግኘትም ይጠበቅበታል። ሪፐብሊካኖች አስር መቀመጫዎች ባሉ ሴኔት ውስጥ አብላጫ መቀመጫዎች ቢኖራቸውም በጀቱን ለማጽደቅ ተጨማሪ ሰባት ድምጾችን ማግኘትም ይኖርባቸዋል ሲል ዲ ደብልዩ ዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን፣ ቸር ያሰማን።